አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሞአዘነ ቻናል ተከታታዮች እንዴት ናቸው? ሰላም ናቸው። እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ሰላም ናቸው ውዝዝ ግበኝ ብያላችሁበት ለህዝና ታይድ ላያችሁ ሁላችሁንም ማለት ነው። ዛሬ ደግሞ በናብረሽ ቪዲዮ ብቅ ብያለሁ ማለት ነው። ሀቂቀትን በጣም ነው የሚያስጠለው። አሁን እንኳ እያስጠሉ ነው። እኔም በጣም እያስጠሉኝ ነው። እውነት አለህ። ከመልካም ጓደኛ ይወፍቃል፣ ከመጥፎ ጓደኛ ደግሞ አለ ያረቃል። የዓረብ እውነት የአብርሽ ጓደኛ የለቅጠው ጉርጓር ከምን ሰው ነው የሚቀብሩት? ሀቂቀትን በቁ ነው የሚቀብሩት። እንደዚህ ያለው ጓደኛ አይቅጠማችሁ። ያኔ ምንም ዲራማ ቢሆን ይሄ ዲራማ አይደለም፣ ያኔ እውነት ነው። በስ ግን ጓደኞች እንዲሁ ለቅጠው አስመሳይ ናቸው። ሀቂቃትን ለቅጠው ከሩታ ሲሆኑ ሩታ መስሎ ያወራሉ፣ ከዚህኛው ሲሆኑ ይህኛው መስሎ ያወራሉ። ከአስመሳይ ጓደኛ አላህ የጠበቀን። ሀቂቃትን በጣም ነው የሚያስመስሉት ማለት ነው። በጣም ነው የሚያስጣሉት እውነት

ጓደኛን እንበል ባልንጀራን እንናማ ብለው እንዴት እንደዚህ ይሰሩታል? ባለትዳር ነው፣ ልጅ አለው። ሀይ ላይ ዋናው ነገር የትዳሩ ይታየኝ፣ ልጅ እያለው እንዴት የልጁን ፍቅር በአንድ ሁኖ እንዲያሳድግ ልጅህን አሳድግ ብለው መምከር ሲገባቸው፣ ወልጅ አለው ፍቅር አስተያየቷ የፍቅር መሆኑ ቀዲሙ ስገባው መቼ ጠፋ። ሁሉም ቢሆኑ እኮ ያውቃል። አስነሳ የሆነ ነው። አሁን አልፈልግሽም ብሎ ሲላት እንደገና እኮ ፍቅር ያለው እሱም ግራ አስገቡት። በዚህ የተነሳ ቅንጭላቱ ተካረበ። ሀዘኛውም ሰላም የለው። ሀዘኛውም ጓደኞቹ አይዞ ብሎ ሀጎኑም የቆመ የለም። ሁላቸውም ሲያጨናንቁት መቋቋም አልቻለምና አብርሽ ውስጥ ገብቷል ማለት ነው። ናቤል ዲ ሲበላ ይሄ ሁላ መዘዝ አቤል ነው። እውነት አቤል የሚባለው ጓደኛ በጣም አስመሳይ ማለት እሱ ነው። ሀቂቀትን ማለት ነው። ጓደኛ የልጁን አባት ፊት ድሮ ምረታን ብዙ ነገር ይላት ነበረ። አቤት ራሱ እሱ ነው አንድ ማለት ነው። እሱ እያወጣ እሱ አላለበት እያለ እየጎተጎተ በር እንተን ያስባላት እና በጣም ክፉ ልጅ ነው። እንዲያብን አቤል ያለ ክፉ ጓደኛ የለም። ከመልካም ጓደኛ በቃ ከክፉ ጓደኛ ላይ ሰውራችሁ ሁላችንን መልካም ጓደኛ ላይ ወፍቃን አስመሳይ ጓደኛ ያረቅልን። እውነት አስመሳይ ሰው ጥሩ አደለም። ይችን ብኮን ሴት ናት እንዲ ሴትነቷ በእሷ ቦታ ሆና ብታየው እንዴት ነው ነገሩ? እኔም ሴት ነኝ፣ ነገጧ አግብቼ ወዲያለሁ። እንደዛ በመሆንበት ሰዓት መወዲውን ሰው እንዴት ነው የምቋቋሙ ማጣት ምናምን ብላ ሳታስብና ሳታገናዝብ እየተረጣጠፈ የሰው ትዳር የምንበጠበጥ ሄርሜ ደተብያዋ ወይ፣ በጣም አስመሳይ ናት። ስቀርብ እንደዚህ ማመሰለኝም ነበረ። ሀቂቃችን እኔ ፈቀራ አሳይሃለሁ፣ እኔ አጎን ሆናለሁ፣ እኔ አካባህ አለሁ። እንዴት ነው ነገሩ? አሁን የሚደብረው በጣም ነው የሚያስጠላ። ሩጣ እንግዲህ እንኳን ይህን አይታ ደሞ አሁን ጭራሽ ሀገር በማታስጠቀውም እንደውም እንዲዋ ነበር። አሁን ጭራሽ አያገኝ ደግሞ አላህ ነው የምትለው ማለት ነው። አሁን ደግሞ ይሻለው ምን ቤተሰብ የሆነ ሰው ቢመክረው ምን አለ? እናት አባት፣ እህት ወንድም ሞልቶታል። ሞቶታል ሻላ ተባረከተ ምን ነው ከኔ ጓደኛ እና ከክፉ ጓደኛ ሰውራችሁ

ዛሬው ያን ይመስላል። ሀቂቃተን በጣም ነበር የተናደርኩት። በሰዓቱ አናዴድኝ። ካልተከታተልኳቸው ቀደም ነው አልኩት። ማለት አላደለ የመወጁ ሰው እንደዚህ ሆኖ ተከፍቶናት አዝኑ ስታይ በጣም ይሰማል። ብዙዎቻችሁ ደግሞ ማወዷቸው ሞልታችኋል። ቀደም ስላለ እንትን ስላላችሁ ማወዱ ሞልታችኋል። ይህ ግን በጣም ነው ያሳዘነኝ ሀቂቃተን በእንጭላቱ በጣም ተምታታበት አዘም ሰው ሰላም አልሰጠችውም። ብዙ ነገር ውሸት እያወሯት እኒህ ውሸት ስለሚያወሯት እና አብዛኛው ነ ሳ ደግሞ የሰዎት ሰማሌነ መቼም ሴስ እንባል ትረዱታላችሁ እንደዛ ሲሆንባት እነህ ያውቀው ውሸቱን እያወሯት የነዛን ትሰማና ባሏን ታመናጭቃለች። ሰው ጎበዝና ጀግና ብኩን ባሏን አክብራ አብሽር ብራ ባሏን ብታስጠገው ሄርሜላን የተዋት ነው

ከባልና ከሚስት የሚገባ ሰው በጣም ኃጢአቱ ከባድ ቢሆን ቢያውቁ ኑሮ ይህን አይሰሩም ነበር። ሩታ እኮ ተወደዋል፣ ደረደርም በደንብ ነው የምወደው እና ከመጥፎ ጓደኛ አላህ ይጠብቃችሁ። የዛሬው ቪዲዮችን ይሄን ይመስላል። በቀጣይ እስከምንገናኝ ሁላችሁም እንዲህ ነሆኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ